ወዴ ውድ ተመልካቾቻችን ምሳ እየበላሁ አቋርጬ ወጥቼ ነው። ወደ መሳይ መለሳለሁ። ለውድ ባለቤቴ በጣም የውድ ገንዘብ ብር ስጦታ ነው የገዛሁላት። ምን ነው? ምን ሆነ? በሩ ተዘጋብን ምናምን ያሉት ነው። እና እሱን ስለሰማኝ በጣም አዝኜ፣ በጣም ብዙ ነገር ፈገግ የሚያስበልም ወይም የሚያስደስት በሀገሪቱ የደረሰ ነው። ምግብ በላለች፣ አሁን ድጋሚ ታሞቅልኛለች። ዛሬ በጣም ብዙ ነው፣ ይዞር ነው አሁን ምን አይነት ስጦታ ነው መሰለች እኔ አድርስ ተብዬ ነው ስጦታውን ያዥ

አንድ በጣም የምትወድሽ እህትሽ ናት። ይቅርታም ጭምር ነው፣ እና ስጦታ ብላ የዘጠና አምስት ሺህ ብር ዕቃ ነው። ዘጠና አምስት ሺህ ብር ልካልኝ ነው። አሁን የዛሬ ገዝቼ የመጣሁት ክፈችው፣ ክፈችው። ገና ወይስ እናሰማሻለን? እኔ ገዝቼ የመጣሁት አትባርኪው፣ ከዚ የመጣል ለውድቴ ሲያንሳት ነው ይሄ፣ ብላ አንድ ካራንት አሁን፣ ጭው ተጋብለን፣ የምር ነው አንድ ካራንት ወርቅ ሰባት ግራም አርግ፣ አንገትች ላይ ማርያምን፣ የምር ነው ማርያምን ትላለች እ እና ተደ ዘርፍ ነው የማመጣው። አይ የሆነ ሰው ግዛ ተብሎ ለሰው ገዝተ ከዚያ ልመልሰው ማናት ይሄን ያረገው እኮ? ሰማ ያለሽ። ምን አስቸኮለሽ እንዴ? እኔ ስላሴ ተንቀጠቀጥኩት። እንዴ ያምራል፣ ወደሽዋል። 21 ካራት ራ የሌለኝ በሕይወቴ አንድ ግራም፣ አስራ ሁለት አመት ከአራት ወር ሳውዲ አረቢያ ሰርቼ ምግብ ለዘጠኝ አመት ከሰባት ወር ሰርቼ እንግዲህ ገንዘብ የላትም እንዳትሉ በጣም ብዙ ገንዘብ አለ። እንግዲህ በነጥብ የሚቆጠር ቦታ ላይ ያለ ማለት ነው አፈር ላይ እና ግን ወርቅ ላይ ብዙ ትኩረት አላደርግም በነገራችን ላይ ግን ይህንን ነገር አድርጊ ያልኩሽ እኮ ማርያምን ከፍተሻል ማርያምን አንቺው ነው ይኸው አንድ ካራንት ዘጠና ስምንት ሺ ብር ነው የወጣበት ዘጠና አምስት ሺ ብር እሷ አልካልኝ ካራንቱ ከሚያንስ ብዬሽ ሶስት ሺ ብሩን እኔ ሞልቼልሻለሁ ዘጠና አምስት ሺ የእሷ ነው ኮት ትሰሚያለሽ ወይ? እሷን ያው ላሰማሽ ነው። አድርጊው። አንገትሽ ለምን አጠንድብሻል እንደ ረዥም። እሷ ናት የመረጠችው። ግን ባለፈው እኮ አስመርጬሽ ነበር። አንቺ ፋራ ስለሆንሽ አታውቂም እንጂ ለሰው ነው ብዬሽ የምትወጂው ቤቱ ነው ብዬሽ አልጠየኩሽም። ምርጫሽን ለማወቅ ነው የምትወጂውን። አንቺ የመረጥሽውን ነው ያመጣሁልሽ። ዘጠና ዘጠና ስምንት ሺህ ብር ነው የወጣበት። አርጊ ከአንገትሽ ላይ መቼም እንዳውልቅ ብላለች። ምርጫ ይንወደድ ሽው ግን ይሄ የራሴ ነው። ኪራይ ነው። በጣም ነው የሚያምርብሽ ዛሬ ስራዬን ፈትቼ ይኸውልሽ። ጠዋት የወጣው ፒያሳ ለፒያሳ ስዞር ስዞር ያልኩት አሁን ገና ስራ መግባት ይኸው በጣም ነው የሚያምረው። ይኸው ውድታችን ስጦታችን አድርሻለሁ። እንግዲህ ዘጠና ስምንት ሺህ ብር የሚወጣበት ሶስት ሺህ ብር እኔ ሞልቻለሁ ያው መቼስ ሚስቴ ናት ብዬሽ የምር ነው ግን

ያስፈልጋል በምናይ ነገር ላይ ማለት ነው። እና እንኳን ለትውልድ ተገልጥ ያበቃል፣ ለትውልድ ያደርጋል። አወቅሽ ማን እንደሆነች ከእሷ ጋር ነው ስ ጻፊ ነበረ። አንቺማ አንቺ ከምጀን እጅ መስሎሽ ምንድን ነው ወይስ የምታደርገው ስትሄድ ነበር ከእሷ ጋር ነበር፣ ስንት ቀን ስናወራ ነበረ እስቲ ሌላውን፣ ችግር የለውም ማለት ይማሩ። የሚገርመው የእሱ ታሪክ በጣም ብዙ ታሪክ አለ። ምክንያቱም አባቶቻቸውን በማወቅም ባለማወቅም ብዙ ያስቀየሙ ይኖራሉ።

ምን ተሰማሽ? ቆጥራ ነው የላከችው ዘጠና አምስት ሺህ ብር። በነገራችን ላይ የእሷ ታሪክ ብዙ ታሪክ ነው፣ ከብዙ ትጠርጭበታለህ በሷ ምክንያት ማለት ነው። እና እንደ አጋጣሚ አጎቴ እስካሁን ድረስ በህይወት እኔም ብቻ አይደለም እናቴ ነው ያናገራት የእናቴ ወንድም ማለት ነው፣ በማ በሷ ምክንያት እና እንደ አጋጣሚ እኔ የሚገርማችሁ የአስራ ስድስት ዓመት ልጅ ሆኜ ነው ቃል የገባሁት ለእሷ እናት። ስደት ሊሄድ ትንሽ ቀናት እንደቀረኝ ቅድመያት አለችኝ ለእሷ ያቷ እናት እና አደራ፣ በምድርም በሰማይም አደራ። መልሽ ላንቺ ነው፣ አስተዋይ ልጅ እንደሆንሽ አውቃለሁ። ነው ልጄ ኢትዮጵያ ላይ መዳር ከፈለገች ኢትዮጵያ ላይ ዳር ይልኝ፣ ሳውዲ መጣ ከፈለገች አንቺ ጋር ደግሞ እንደምንም ብለሽ ውሰጂልኝ ልኝ። ይህን የሰጠሁሽን ቃል ኪዳን በምድር አይደለም በሰማይን የምቀበልሽ አለችኝ። ማለት ነው ልጄ እኔ በዛን ሰዓት እና ያን ቃል ኪዳኑን እሽ ብዬ መጣሁኝ ሳውዲ። ሳውዲ ከመጣሁ ከሶስት ዓመት ከአራት ዓመት በኋላ እሷም አረፈችና እናቷ ማለት ነው። ከዛ አያቷም ጋር እኛም ጋር አክስቶቿም ጋር እያለ ነበር የምትኖረው እሷ እና በጣም ከባድ ሕይወት አሳልፋል። እያደገች ስትመጣ ሲስተሪ ያገብታ እምብያለች ከባሏ ጋር እየመጣኝ ነበር አጎቴ እኔን ካልተቀበለች እያለ በጣም ይዘት ነበር በዚያ ጊዜና ከዚያ እሷን ጠየኳት። ምን ነው የምትፈልግ መጣ ትፈልገለሽ ወይስ ምንድን ነው ስል፣ እኔ ሳውዲ መጣ ነው የምፈልገው ፍርፈ ፈልግ ማለት ነው ማለት ነውና፣ እንግዲህ ቤተሰብ ምን ተባልኩኝ፣ ምረጭ ተባልኩኝ፣ ካጎትሽ፣ ከእህትሽ፣ ከሷ ምረጭ ነው ሰጅ ተባልኩኝ ማለት ነው። ከዛ ምን ትዝ አለኝ ለሷ የገባውን ቃል ኪዳን ትዝ አለኝ ማለት ነው እና ልጅ ነ በህፃና ሚሮ የገባሁት ቃል ኪዳን በጣም ተኔዳይ ነበር። እና ብዙ ነገር ማድረግ እየፈለግኩ ባለማድረጌ ቤተሰብ ደግሞ እንዲህ ለሷ እንዲያደረግሽ ይላሉ በሚል ብዙ ነገር እያሰብኩ ያስቀርቡት ነገር ነበር እና ከዛ ህልማዬ ወይ ማለት ነው ስባዬ ገባሁ ለዚህ ብዬ ስባዬ ስገባ እናቷ ነጭ ለብሳ ትመጣና እኔ ጋ አጎኔ እዚህ ራስጌ ቆማ አደራ የገባሽውን ቃል ኪዳን አደራ፣ ለኔ አይደለም ለአለሙ ንጉስ ለመድሃኒዓለም ነው ቃል የገባሽው እና ቃልሽን እንዳታጥፊ ልጄ ብላኝ ስትሄዳ የዋት ካጠገቤ ማለት ነው። ከዛ በጣም አዘንኩና እንዴት በቃ ይ ነገር ብዬ በጣ ደውዬ በቃ እናቴ እኔ ማንንም እንማለች ድምፅ ሲስተርም በስድስት ወር አኩርፋኛል። በዚህ የተነሳ ከእኔ እሷን መረትሽ ብላኝ ማለት ነው። እና አጎቴ እስካሁን ድንግል ማርያም ምስክ እስካሁን ማለት ነው። ይሄች ሁሉ ይቅርታ ብዬው በአንቺ ምክንያት ከእናቴ ቤት ቀሩ ብሎ እህቴ ትልቅ ናቴ ሁሉም ታላቅና በፊት ጠርቶ የማይጠግባት እህቱን በእኔ ምክንያት እስካሁን አኩርፏታል። ለረጅም አመት ቢያንስ ሰባት አመት ሊሞላቸውን

ከዚያ በጣም አዘኝ። ስትጸልይ ሁሉም እየየሲሉ ሲሉ መቼ ነው የምትገባው? ምን ደረሰች? ምን ሆነች? እያለ እኔንም ሲያሰቃይ በጣም ስትጸልይ፣ እናትዬው ግን እየመጣ ይሆናል ኝ ትመጣልሻለች ነበር ሱባኤ ስገባ ስገባ ትመጣለች፣ አይዞሽ፣ ሰላም ትመጣለች። የትላይ ነበር እና ሰው ግን ሁሉም በቃ አይ ሰው እየተጫወተባት ይሆናል፣ ይሄ በቃ ሞታ ይሆናል እያሉ ብዙ ነገር ነበር የሚሉኝ። እና ከዛ ወዲያ ደግሞ እዛ ድረስ የምትመጣበትን አራት ሺህ ብር መውረጃ ድረስ ተከፍለው በአስራ አራት ሺ ራይል በዛ ሀገር ብር ማለት ነው። እና ያን ክፍዬ ተቀበልኳት ማለት ነው። እና ያው በመሀል ብዙ ነገር ተፈጥረዋል። ግን እውነት ለመናገር ከስራ ነገር አልጠበኩም። በህይወቴ ለመጀመሪያ ጊዜ አንገቴ ላይ ወርቅ ያረገችልኝ በህይወቴ ማለት እኔ ያን ሁሉ አመሰርቼ በሚሊዮን የሚቆጠር ገንዘብ ይዤ ግን ደፍሬ ወርቅ እንኳ አልገዛሁም። ምክንያቱም በአለም የመኖሬ ነገር አጠራጣሪ ስለነበረ ደፍሬ ለመግዛት ገንዘቡ እያለኝ እኔ በአለም ልኑር በገዳም ልኑር የማውቀው እግዚአብሔር ነው እና የሚያውቀው፣ እኔ ጌጥ አያምረኝም፣ እኔ ወርቅ አያምረኝም ብዬ አልገዛሁም። እና ሁሉም ለምን ሳትይዥ መጣሽ? ያለ ወርቅ ይሄን ሁሉ አመት ኖረች ሲለኝ፣ የእኔ መኖሬ በገዳም ይሁን በአለም ስለማላውቅ ደፍሬ ያልገዛሁትን ወርቅ አንገቴ ላይ ስላረገችልኝ እሷ ይህን ሁሉ ሽብር ከፍላ ስለገዛች እኔ ምንም የለኝም። እኔ ብዙ ነገር ነበር ቤተሰብም ሆነ እኔም የምንጥርላት ማረፊያ ስለሌላት ቤተሰብ ይሄን ያለችው ስለሌለ እናት አባት ቦታ ቤት ሰርታ የራሷ የሆነ ነገር እንዲኖሯት ብቻ ነበር ምኞታችንም ጸሎታችንም። ስንደዋወል እንኳን እንዲያርጋ እንዲያርጋ ሲሉኝ ብትመክሯት፣ ብትቆጧት አላውራት ምን ይዛውኪና ብትቆጧት ምን አለ ማረፊያ ቢኖራል ነገር ስምጠ የታርፋለ እናት የላት አባት የላት እያልኩኝ እንዲሁም ከቤተሰብ ጋር ብዙ ጊዜ ስለሰወራ ነበር እና እንግዲህ እኔ አላግብ አፈር ቦታ ቤት ይዘሽ ማኩረፊያ ቢኖርሽ በጣም ደስ ባለኝ። ግን የማያልፍ ነገር ገዝተሽ ስለሰጠሽኝ ውለታ መላሽ አይደለሁም። ከፋሁ መዳን ያለም ነው እሱ ይቅርልሽ። በጣም አመሰግዳል። እንግዲህ ተጨንቃ ከኔ ጋር አንድ ሳምንት ነው ያወራ ነው ስለ ብሩ ሁኔታ፣ ብሩ እንዴት እንደሚመጣ ምናምን። ብሩ የደረሰኝ ትናንትና ነው እና እንግዲህ ቶሎ ግዛላት ብላኝ ም ስራዬን ትቼ ሄጄ ገዝቼ መጠኑም እንዳያንስባት አጭር እንዳይሆን ብላ ረዥም አርጋ የሁሉ ብር አውጥታ እንግዲህ መቼም ቢያንሳትም ሁለታ መመለስ ባልችልም ያው እንግዲህ የአቅሜ ላርግላት ብላ እንግዲህ እናርጋልሻለች። ምን ተሰማሽ? ስግድ ያደለው ዛሬ በተለይ ሳለቅስ መሻለኝ ቅዱስ ሚካኤል ጀምሮ ከዛም ካየሁት ነገር ከቤዶ አንጻር ምናምን ጀምሮ እስካሁን እኔ እንጃ በቃ ከፍተኛ እያለቀስኩ ነበር። አሁን ግን ደስ ብሎኝ ነው የማለቅ። ሰው ማለት ካልጠበቅኩት ሰው ይሰጠኛል ብዬ ካላሰብኩት ሰው ከማንም ምንም አልጠብቅም። በነገራችን ላይ ምንም ነገር የማደርገው ሰው ይከፍልኛል፣ ሰው እንዲያደርግልኛል ብዬ አይደለም ማለት። ማድረግ ስላለብኝና ውስጤን ስለሚያስደስተው ብቻ ነው። ከሰው ምላሽ ጠብቂ አይደለም። ግን ይቅርታላሽው። እግዚአብሔር ይቅር ይበላል። ሁላችንም መደለኞች ነው። በወቅቱ ልጅነትም ስላላት ብዙ ነገር ብታደርግም እንደ በውስጥ የያስኩት ቂም የያስኩት ተንጎ የያስኩት የሆነ ነገር የለም፣ እግዚአብሔር በሚያውቀው ማለት ነው። አንደኛ ልጅ ናት፣ ሁለተኛ ደግሞ የመክረዋትን ማንም ሲላት፣ እንግዲህ አንድ ሰው ለአንተ የሚጠቅምህን ነገር ሲነግረህ፣ ሰው ደግሞ ብዙ ሰው እንባሽ እየወረደ ነው፣ ብዙ ሰው አጉል ነገር ይመክራልና ልጅነት ስላለ ብትታለለ፣ እንግዲህ ያው የልጅነት ጉዳይ ነው። እኔ አልተቀየምኩሽም። እኔ አላዘንኩም፣ እኔ አላኮረፍኩም። ታውቂያለሽ፣ ግን ይህ ነገር ለእኔ አይገባም ነበር ስለአረግሽልኝ፣ ስላሰብሽልኝ፣ የሌለኝን አረጌ ማላውቀውን ነገር ስላረግሽልኝ እግዚአብሔር እንግዲህ በወጣ ይተካልሽ። እኔም ብድር መላሽ ያደርገኝ እግዚአብሔር አምላክ ፈቅዶ ለዓላም አላውቅም ነገር ደርሰሽ ደግሞ አገር ገብተሽ ለመቀበል ያበቃኝ። በጣም አመሰግናለሁ። ተመልካቾቻችን እንግዲህ ሰፕራይዙ በትንሽም ቢሆን ተሳክቶልናል። እንዲህ እሺ፣ ምግብ እሺን በቃ ከምግብ ላይ አውቄ ነው ያቋረጥኳት። ምግቡ ላይ አሁን ለመስጠት ስለሚመቸኝ የማታ ማታ ምግብ ላይ ስንገናኝ በስልክ ተቀበለኝ ማለት ነው እና ይህን ይመስላል። እኔም ዛሬ ስዞር ነው ያልኩት ፈለጋ እንግዲህ። የታችን በጣም እናመሰግናለን። ሁለት አመላሽ ያደርግልን እንግዲህ ለሀገርሽ በሰላም አውቅቶሽ አንቺም ለዚህ ክብር እሷ ላለችበት ክብር በቅተሽ

እንዴ የሁሉ ገንዘብ ታዳ ሉዳ ያደርጋል። አስዳኔ ቢሆን ፌንት ነበር ምሰራው። አንቺ በወንበር ላይ ስለሆንሽ ነው አልወደቅሽም። እኔ አሁን የዚህ ሁሉ ገንዘብ ወርቅ የሚደረግልኝ እስካሁን አልነቃም ነበር። ለማንኛውም እናመሰግና ደኔታችን ያው ደንግጣለች። እንግዲህ የምትለው ነገር ካለ በቦይስ ትልሻለች እንግዲህ፣ ይህን ይመስላል ውድ ተመልካቾቻችን። እንግዲህ አሁን ነው የሚለቀቀው፣ አሁን ነው ማየት የምፈልገው ብላለች። ቪዲዮውን አሁን ነው ብላለች። ከእኔ ቃሌን አከብራለሁ። ምን አገባሽ፣ ይለቀቅ። እሱ ምንም አያገናኘውም። ማየት አለባት። እናመሰግናለን። የምትይው ነገር አለ በመጨረሻ? እያለቀሰች ነው፣ ደንግጣለች። አስደነግጥሻለሁ ወርቅ እንዳለብሽኝ የምድር ሳይሆን የሰማይ ወርቅ እንዲያለብስሽ በቤቱ ውስጥ አሚን፣ አሚን፣ አሚን። ደህና ነው።